ምናልባት ስራ ቦታ ስለአድርኩ ነው። እንዴት አመሻችሁ አልኳችሁ። እንዴት ናችሁ? አሁን ከጠዋቱ ሶስት ሰዓት ተኩል ነው በእኛ ሀገር አቆጣጠር። እያሳያችኋለሁ ምንድን ነው፣ በሬዎቻችን እያጠብን እንገኛለን። በሳምንት አንድ ጊዜ እናጣችኋለን። በሬዎች ስታጠቡ አንደኛ ሪላክስ ያደርጋሉ። የደም ዝውውር በተፈለገው መጠን ይሄዳል። ስለዚህ በሬዎቻችን በሳምንት አንዳንድ ቀን ማጠብ ግድ ነው። ዞሮ ዞሮ ልክ እንዳልኳችሁ ምቾትን መጨመር እስከሆነ ድረስ በሬዎቻችን እያጠምን ነው። እችኛዋ ስትታጠር የሁላችሁ ጫዋ ላጭ በላጭ የሆነችው ስለዚህ አሁን አጥበን ጨርሰናል። ስለዚህ ስናጥብ እንደዚህ በዚህ መንገድ እናጥባቸዋለን። የምናጥብም ደግሞ ምቾታቸውን ለመጀመር ነው። ይኸውላችሁ እሽት እሽታ ስናጥብ እንዴት ነው የሚመቻቸው? አያችሁ። ሰው እንዴት ነው የሚያዳምጡ? አሁን እችኛዋ ስዝዝ ብላ ነው እየታጠበች የምትገኘው። ስለዚህ ከብቶቹን ጥቅም አለው። የዚች በሬ ፍረት ዝም ብላችሁ ማጅራቷን ምን እንደሚያክል አያችሁ? የሷ ማጅራት እንደሚያክል ስለዚህ እናጥባቸዋለን። የምናጥበው በሳምንት አንዴ ነው የምናጥባቸው። እንደዚህ ሽት ተደርገው ነው የምታጠቡት። ምናልባት እበትን ከጣሉ እበት ላይ ሽንት ይመጣል ሽንቱ ላይ ተመልሶ ስኙ ምቾትን ይነሳል ቆዳቸውን ያቃጥላል ሶ ለዛ ነው የምናጥበው። በሳምንት አንድ ጊዜ ማጠብ በጣም አሪፍ ነው እቺኛዋ በሬ እኛ ጋር ከመጣች አንድ ወር ከሁለት ሳምንት ላይ ትገኛለች። ስለዚህ እንዲህ ስታጠቡ ሰውነታቸው በጣም ይጨምራል። ይኸውላችሁ አሁን የእሷ ሰውነት ዙም አርጌ ላሳያችሁ ምን ያህል እንደጨመረችው። ጀርባዋ ደግሞ እሱ ታምራዊ ነው። ስለዚህ እንድናጥባቸዋለን። በሳምንት አንድ ጊዜ ማጠብ ግድ ነው። ለዛ ነው ምናልባት ውሃ ብጠፋ እንኳን ሮቶ መኖሪያ አለበት። ለዛ ነው እና በሬዎች በመኖ ብቻ ይወፍራሉ ብላችሁ አጠብቁ። ምንም ማህል የፈለገ ቆንጆ መኖ ብመሉ ቢመሉ ምቾት ካሌለ እርስ በርስ የሚወጋጉ ከሆነ በስራት ማይተኙ ከሆነ ማይታጠቡ ከሆነ ቶሎ አይወፍሩም። አሁን ይሄ በሬ በአንድ ወር ከ10 ቀን ላይ ነው የወፈረው። ማጅራቱ እንደሚያክል ይዩት። ማጅራቱ ለሁለት ተሰንጥቆ ማለት ነው። አያችሁን እንደሚያክል እንደዚህ እያጠብን ነው። እነዚህ ሁሉም ታጥቦ አሁን ጻውስ እየቆሙ ነው። እንደዚህ የታጠቡ ናቸው። ምናልባት የነዚህን በሬዎች ቪዲዮ ማየት ከፈለጋችሁ በኔ ዩቲዩብ ላይ ልክ እንደገቡ የዛሬ ወር አስራ አራት ቀን ለጥፌ ነበረ የነሱን ሳይዝ እና የአሁኑ ሳይዝ እና የዛን ጊዜ ሳይዝ ማየት ትችላላችሁ። ብቻው ቀዩዋ የመሀል ሸዋ ነች ብዬ ነው ያኔ ፖስት ያርኩት። ምናልባት እዛ ቪዲዮ ላይ ማት ትችላላችሁ። በጣም ቆንጆ ሰውነት እያያዘች ነው። የገና በዓል ለመምጣት ደግሞ አሁን ቢያንስ አንድ ወር ይቀራል። አንድ ወር ከሁለት ሳምንት አካባቢ ይቀራናል። እስከዛ የምንፈልገውን የስጋ መጠን እናመርታለን ምርታለን። ይሄኛው ነው ትንሽ፣ ይሄኛው አጭር ነው ይውላችሁ ይሄኛው ትንሽ አጭር ለምን? ከዚህ ጋር ስላስተያይላችሁ። በሬ ስገዙ ቁመቱን በጣም ቁመቱ በጣም ማተር ያደርጋል። እዚች እቺኛው አሁን ብዙም ሳይሆን ትንሽ አጭር ነች። ከዚህኛው ጋር ስናይ ግን ይሄኛው ይውላችሁ፣ ይሄ ቁመቱ አሪፍ ነው። ስለዚህ ለማድለብ በሬዎች ስታስገቡ ቁመትን ማየት ጤነኛ ነው ወይ ብሎ ማየት ግድ ነው። ተአምራት ዮሐንስ ሀይ፣ እንዴት ነህ አለን። እግዚአብሔር ይመስገን አለው። ስለዚህ እንደዚህ አይነት በሬዎችን መግዛት አለባችሁ። እንደዚህ ቁመት ያላቸው አሁን ይኸኛውን እዩት ቁመት ያላቸው የዛሬ ወር በወር ከአስራ አራት ቀን በመቶ ስድስት እስከ መቶ አስር መሀል ነው የገዛናቸው። አሁን ባላችሁ አሁን ባላችሁ አቋም እነዚህ በሬዎች እስከ መቶ ስልሳ ይሸጣሉ በአንድ ወር ውስጥ አስቡ። አሁን እስኪ ይኸኛውን በሬ እዩት። ይሄኛው በሬ አሁን ባለው ገበያ 160 አወጣ፣ በአንድ ወር ውስጥ ይሄውላችሁ። አንድ በሬ በሶስት ወር ውስጥ ከፍተኛ በላ ከተባለ እስከ 30 ሺህ ብር ይበላል። 30 ሺህ ብር ይበላል። አሁን ይሄ በሬ አንድ ወር ካስራ ቀን ቆያ ያለ ሶ ምናልባት 15 ሺህ ብር በልቶ ይሆናል። አልኩለሽኑን አልሰራሁም። 15 ሺህ ብር ከበላ የገዛ ነው 110 ነው 125ን ከጨረሰ 150 ራሱ ብሸጠው በአንድ አንድ ወር ከሳራ ቀን 25000 ብር አትርፈናል ማለት ነው በዚህ በሬ ላይ። ስለዚህ ይሄ በሬ ደግሞ አሁን 150 ሺህ አይሸጥም። አሁን ባለው ገበያ የኛው በሬ 150 አንሸጥም። ስለዚህ ለገና በዓል ቢያንስ ቢያንስ መቶ ሰባ ራሱ ቢያወጣ እስከዛ ደግሞ አሁን ገና ልመጣ ወሬ ይቀራል አይደለ? እስከዛ ደግሞ 10000 ቢበላ ስለዚህ ስንት በላ ማለት ነው? 25000 በላ ማለት ነው። ግዢው 110 ከሆነ ስለዚህ 135000 ይሆናል። ከ80 ብንሸጠው ኦልሞስት 45000 ወይ 50000 ያተርፈናል ማለት ነው። ስለዚህ በብዛት ታስገቡ። አሁን እዚህ ጋር 10 በሬዎች አሉን። እኛ ከነዚህ 10 በሬ ከያንዳንዱ 40 40000 ብር ብታተርፉ ወይ ብናተርፍ ስንት አገኘ ማለት ነው? ከ10 አራ መቶ ሺህ ብር አገኘ ማለት ነው። 400 ሺህ በስንት ጊዜ? በሁለት ወር ተኩል ጊዜ። ስለዚህ በዓላትን ጠብቀ የምናስገባ ከሆነ ለምሳሌ አሁን በዓላት ኢትዮጵያ ውስጥ ትላልቅ በዓላት ሶስት አሉ። በነዛኛው በዓል ጠብቀ የምናስገባ ጥሩ እንሸጣለን። ለምሳሌ አሁን የምታስገቡ ሰዎች አሁን አሁን ከዚህ ሰዓት ጀምሮ የምታስገቡ ሰዎች በሬዎቹ የምታስገቡ ሰዎች ለመቼ ትሸጣላችሁ መሰላችሁ? ምናልባት ለገና ማይደርሱ ከሆነ አሁን እቺኛ ከገባች ወር ነው ይውላችሁ፣ ወሬም አልሞላት ሶስተኛ ሳምንቷ ነው። ብዙም አልጨመረችም። ያን የተጎዳች ነች ይውላችሁ፣ ያቺ እቺ የተጎዳች ነች። እነዚህን ያቸው ቅርብ የገቡ ናቸው። እነዚህ ሶስተኛ ሳምንት ወይ ሁለት ሳምንት አካባቢ ነው። ስለዚህ አሁን በሬም ብታስገቡ አንዳንዱ የሚፈጥን አለ። አሁን ለምሳሌ ይሄኛው አሁን በሶስተኛ ሳምንት ቆንጆ እየጨመረ ነው፣ ኦልሞስት ሶስት ሳምንት ባለቱ። ስለዚህ አሁን በሬን ቶሎ ብታስገቡ ከውስጥ ቶሎ የደረሱትን ለገና በዓል ታወጣላችሁ። ለገና ያልደረሱትን ግን ለመቼ ታወጣላችሁ መሰላችሁ? ከገና በኋላ አንዳንድ በዓል ድግሶች፣ ፕሮግራሞች፣ ሰርግ እና ቤት መርቃቶች እነዚህ ያሉ ስለሆነ በሬ ተፈላጊ ነው። እስከ መቼ? እስከ ገና እስከ ፋሲጋ ጾም መያዣ ድረስ እስከዛ በሬዎችን መሸጥ ትችላላቸው። በዚህ በአሁን ጀምራችሁ ማለት ነው። አሁን ያስገባቸው ሰዎች ለገና ከደረሱ ደረሱ፣ ለገና ካልደረሱ ግን ለምን ይደርሳሉ? ለፋሲጋ ጾም መያዣ ይደርሳሉ ማለት ነው። ስለዚህ ፋሲጋ ደግሞ ጾም ሳይያዝ ሁለት ሳምንታት ወይ ደግሞ አንድ ወርን ቀድመን በሬ ብናስገባ ለፋሲጋ አሪፍ ይሆናሉ ማለት ነው። ቆንጆ ይወፍራሉ። ሶ ማድረግ ያለባችሁ ምንድነው፣ በሬዎች ስታስገቡ ወቅትን መጠበቅ አለባችሁ። አሁን አንዳንድ አንድ ከስተመሮች ችግር ምን ተፈጠረ፣ በሬ አደለቡና ካደለቡ በኋላ በሬ አልሸጣለ በሬ አልሸጣለ ማለት ምንድነው ችግሩ፣ ወቅቱን አልጠበቁም? እነዛ በሬዎች አሁን ያደለቡት ለእንቁጣጣሽ ነው። ለእንቁጣጣሽ በሬዎቹ ደርሰዋል። ከደረሱ በኋላ ምናልባት ዋጋን ትንሽ ለመጠበቅ ተብሎ እንቁጣጣሽን አሳለፉ። እንቁጣጣሽን ካሳለፉ ደግሞ መስቀልን ማለፍ አልነበረበትም። መስቀልን ካለፈ ደግሞ እሬቻ ማለፍ አልነበረበትም። እሬቻ ካለፈ በኋላ ግን ሌላ በዓላት የለንም። ሌላ በዓላት ይሄ የአደባባይ በዓል የሰርሞኒዎች የተለያዩ ነገሮች ስለሌሉ ምንድነው የሚሆነው? በሬዎቹ ግድ እስከ ገና ይቆዩብናል። እስከገና በዓል ማለት ነው። ከገና በዓል እንዳይቆዩብን ሁሌ በሬዎች ስናስገባ ገባ ማድረግ ያለብን ምንድነው በዓላትን ጠብቀን ያገኘነውን ትርፍ ያሰምነው ትርፍ ባይመጣ እንኳን ቢያንስ በአንድ በሬ ላይ 50ሺ ወይ 40 ካሰባችሁ 25ሺ በአንድ በሬ ላይ ካገኛችሁ መሸጥ ነው። ለምን ግን እናንተ ጋር አንድ ወር ትርፍ ገና ከተቀመጠ በዛ አንድ ወር ውስጥ ምናልባት 10ሺ ብር ሊበላችሁ ይችላል። 8ሺ ብር ሊበላችሁ እናንተ በአንድ በሬ ላይ አስር ሺህ ትርፍ አላገኘውም። አስር ሺህ ማለት ለምሳሌ ሀያ ሺህ ትርፍ አግኝታችሁ 30 ማግኘት አለብኝ ካላችሁ ብላችሁ ከገበያ ከመለሳችሁ አንድ ወር እናንተ ጋር ከተቀመጠ ገና 10 ወይ 8000 ይበላል። አንተ 30000 ብር ለማትረፍ ነው ያሰብከው። ስለዚህ ተመልሶ አንድ ወር አንተ ጋር ከተቀመጠ የግድ 8000 ያበላው መጨመር አለበት፣ 38000 ወይ 40000 ማትረፍ አለበት። ያኔ ወደ ገበያ ስታወጣ ደግሞ ያን አርባ ሺህ ታተርፋለህ ወይ ስለዚህ ባገኛችሁት አጋጣሚ ሁሌ በሬዎች ስታስገቡ ከብቶች ስታስገቡ ስንት ማትረፍ አለብኝ ቤንችማርክ ማስቀመጥ አለባችሁ። እዚህ መድረስ አለብኝ በቃ ከአንድ በሬ አርባ ሺህ ወይ ሰላሳ ሺህ ብር ማትረፍ አለብኝ። ከዛም ገበያ ትወጣላችሁ። ያ የምታተርፉትን ደብል አድርጋችሁ መጥራት ትችላላችሁ። ለምሳሌ የኛውን በሬ አሁን ሀሳባችሁ በውስጡ ያለው ሰላሳ ሺ ብር አትርፈበት መቶ ሰባ ሺህ ብትሸጠው ያወጣበት ወጪ የገዛበት ወጪና እንዲሁም ማስረፍ የፈለግከው 30 ሺህ፣ አትርፈበት 170 እሸጣለሁ ብለህ ከቤት ከወጣ 200 ብለህ እስከ 280 ከሸጥክ፣ አርባ ሺህ አተርፍክ። እስከ 200 እስከ 165 ከሸጥክ፣ 25 አተርፍክ። ሶ ያንተን ትርፍ ማየት አለ። ኦቨር ትርፍ አገኛለሁ ብለህ ቤት ላይ የምታቆይ ከሆነ ኦቨር እየተበላህ ትሄዳለህ። ስለዚህ ባገኘው ትርፍ መስራት ነው። ስምንት ሰዎች አላችሁ፣ ላይክ አድርጉ። አጋጣሚ ደግሞ እኔ ጋር የገባችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ማለት ይሄ ስራ ይመለከተኛል፣ ይሄን ስራ ሰራለሁ ብታስተላልፈው ትምህርት ለኔ አሪፍ ነው ጥሩ ነው፣ አንድ ግባት ይሆነኛል የምትሉ ሰዎች ላይክ አድርጉልኝ፣ እንደዚሁ ሰብስክራይብ አድርጉ። 12 ሰዎች አላችሁ። ስለዚህ ስለ በሬ እያወራን ነው። ስለ በሬ ማድለብና ስለ በሬ ማጠብ እያወራን ነው። እዚህ ጋር በሬ እየታጠበ ነው። እያስ ለበሬዎችን ማጠብ እያስተማርኩ ነው። በሬዎችን ማጠብ ለምንድነው የምጠቅመው እያልን ነው። ሌላ ደግሞ በሬዎችን ካደለባችሁ በኋላ በሚፈልገው ሰዓት እና ማድለብ በፈለጋችሁበት ሰዓት ላይ መሸጥ አለባችሁ። እናንተ ላይ ከቆየ ሌላ ወጪ እየጨመረ ይሄዳል። ሌላ ተፍ እያሰባችሁ፣ ሌላ ወጪ እየጨመራችሁ ትሄዳላችሁ። አዲስ አሁን የገባችሁ ሰዎች እያስተማርን ያለ ነው። ስለዚህ ያለው ነገር ይሄ ነው ና ስሩ ይሄ ስራ መልካም ነው። ትርፋማ የሚያደርግ ስራ ነው። የዛሬው ላይቫችን በዚህ ይበቃናል። በሌላ ላይቭ እንገናኛለን እና መልካም ጊዜ ይሁንላችሁ። በሉ ደህና ሁኑ።